አንቺ ዕውቀት ቤት ሁሉን አስተማሪ ሰንበት ትምህርት ቤት እስኪ ተናገሪ፣ እስኪ ተናገሪ። ስሜ ሲስተር ማህደር ለታሪክ ይባላል። የስራ ሙያዬ በጤናው ዘርፍ አብኬ መጌሻ በሚል ባህላዊ ሕክምና የራሴን ስራ ከፍቼ በጤናው ዘርፍ እየሰራሁ እገኛለሁ። ያገለገልኩበት ሰንበት ትምህርት ቤት ደብራን ተክለ ሃይማኖት ምካደን አግል ማርያም ሰንበት ትምህርት ቤት ውስጥ ነው ያደግኩት። ሰንበት ትምህርት ቤት ውስጥ የገባሁት ከልጅነት የጀምረው ነው፣ ስድስት ወይ ሰባት ዓመት ሕፃን ሁኜ ከዛ ጀምሮ እስካሁኗ ሰዓት ድረስ እያገለገልኩ እገኛለሁ። የዳረችኝም ሰንበት ትምህርት ቤቴ ናት። ብዙ ነገሬ ናት። ያው ሰንበት ትምህርት ቤት ለ የእውቀት ምንጭ መሰረቴ፣ መንገዴ፣ የመጀመሪያዋ ቤቴ ብል ይቀለኛል። ከእናትና ከአባቴ ቤት እንደም ትቀድማለች በሰንበት ትምህርት ቤት ምን ያልተገኘ ነገር አለ? እጅግ በጣም ብዙ በጣም ብዙ ባለውለታችን ናት። የትኛውም ቦታ ላይ ብንገኝ የትኛውም ሙያ ላይ ስኬታማ ሆነን ብንገኝ፣ እኛ ከጀርባችን አንድ ትልቅ ትልቅ መድረክ አለ። ያ ደግሞ ሰንበት ትምህርት ቤት ነው። ስለ ሰንበት ትምህርት ቤቴ አብርቼ ብዙ ማጨርሳቸው ነገሮች አሉ። ብችል ሰንበት ትምህርት ቤቴ ብረሳሽ ቀኜ ትርሳኝ፣ ባላስታውስሽ ምላሴ ከትናጋዬ ይጣበቅ እያልን ያደግነው እንኳን ለአስራ አራተኛው የሰንበት ትምህርት ቤቶች ቀን በሰላም አደረሳችሁ። እኔም ሰንበት ተማሪ ነው ምካደናግር እስኪ ተናገሪ።